የጥንት አባቶቻችን በቅጠላቅጠልና በመድኃኒትነት ባህሪ ባላቸው ምግቦች አማካኝነት ጤናቸውን ይጠብቁ ነበር። ጤና ያለው ወርቅ ካለው የበለጠ የከበረ ነውና ዛሬም ባህላችን በሚፈቅደው አያቶቻችን ሲጠቀሙበት የኖሩትን የጤና አጠባበቅ ዘዴ እንማራለን። በዚህ ቻናል ላይ በተከታታይ በማቀርብላችሁ ቪዲዮ ለዘመናት በሀገራችን ሲተላለፉ የኖሩትን የጥንት ጥበብን በመጠቀም ጤናውን ለማሻሻል የሚያስችሉ መንገዶችን አቀርብላችኋለሁ። ጤናማ መሆን የሁሉም ሰው ፍላጎት ነው። ብዙ ጊዜ ግን ይህንን ግብ ለማሳካት ውስብስብና ውድ የሆኑ መንገዶችን እንመርጣለን። ውድ የሲስተር ትርሃስ ቤተሰቦች፣ ዛሬ ሁላችንንም ሊያሳስብ በሚችልና በየጊዜው ሊያጋጥመን በሚችል የጤና ችግር ላይ ሰፋ ያለ ትምህርት ይዤላችሁ መጥቻለሁ። እርግጥ ነው፣ አስም በዘመናዊ የህክምና እርዳታ ሙሉ ለሙሉ ሊቆጣጠሩት የሚችሉት የጤና ችግር ቢሆንም በቤት ውስጥ በሚደረግ ጥንቃቄዎችና ተፈጥሯዊ መንገዶች ጭምር መፍትሄ ማግኘት እንደሚቻል አብረን እናያለን። በጥሞና እንድትከታተሉኝ እጋብዛችኋለሁ። የመተንፈሻ አካላችንን የሚያውከው አስም በሳንባችን ውስጥ የሚገኙ ብሮንካይ የሚባሉ ጥቃቅን የአየር ቱቦዎች ጡንቻዎች ሲኮማተሩ የሚከሰት የጤና ችግር ነው። ይህ ሲሆን አየር ወደ ሳንባችን ለማስገባት አስቸጋሪ በመሆኑ ድንገተኛ የሆነ የትንፋሽ እጥረት ይፈጠራል። የአስም ዋነኛ ምልክቶቹ ሳል፣ የጉሮሮ ፉጭት፣ የደረት መወጠርና የትንፋሽ እጥረት መሆናቸውን ልብ በሉ። አስም በተለያዩ ነገሮች ሊቀሰቀስ ይችላል። ከነዚህም መካከል አየር ወለድ የሆኑ የአለርጂ መንስኤዎች እንደ አቧራ ውስጥ የሚገኙ ተባዮች፣ የእንስሳት ላባ፣ የቤት አቧራ እና ሻጋታ ይገኙበታል። በተጨማሪም ኬሚካሎች፣ አንዳንድ መድኃኒቶች፣ የሲጋራ ጭሶች እና በምግብ ውስጥ የሚጨመሩ ሰልፋይቶች የአስም ጥቃትን ሊያነሳሱ ይችላሉ። ከእነዚህም ውጭ የጤናና የስነ ልቦና ሁኔታዎችም የአስም ቀስቃሽ ሊሆኑ ይችላሉ። እንደዚሁም እንደ ጭንቀት ስሜት፣ የሆኑ የአየር ሁኔታ መለዋወጥ፣ ከፍተኛ የአካል እንቅስቃሴ፣ ስሜታዊነትና ብሮንካይተስ ያሉ የጤና ችግሮች ይገኙበታል። አስም ከቤተሰብ አባላትም በዘር ሊወረስ የሚችል የጤና ችግር መሆኑን ማስታወስ ያስፈልጋል። የአስም ጥቃት ሲከሰት በብሮንካይ ቱቦዎች ውስጥ ያሉት የአየር መተላለፊያ መንገዶች ያብጡና ብዙ ልጋጎች ይሞሏቸዋል። ይህም የአየር ፍሰት በመገደብ የመተንፈሻ አካላቶችን ሙሉ ለሙሉ ያውካሉ። በተደጋጋሚ ጥቃት ሲደርስ ደግሞ አስሙ እየከፋ ይሄዳል። አስም ከሌሎቹ የመተንፈሻ አካል ኢንፌክሽኖች ጋር ምልክቱ ስለሚመሳሰል ዶክተሮች በደም ምርመራ በደረትራጅ እና በስፓይሮሜትሪ መሳሪያ አማካኝነት ትክክለኛ ምርመራውን ያደርጋሉ። አስም በአይነቱ ይለያያል። ከነዚህ መካከል የመጀመሪያው ካርዲያክ አስም። ይህ የአስም አይነት ልብ በትክክል ሳይሰራ ሲቀር የሚከሰት ሲሆን ምልክቶቹ ከተለመደው አስም ጋር ተመሳሳይ ናቸው። ሁለተኛው ኢንትሪንሲክ አስማ ይህ ደግሞ ብዙም ያልተለመደና በጉልምስና ወቅት የሚጀምር የአስም አይነት ነው። በቫይረስ ምክንያት የሚከሰቱ የላይኛው የመተንፈሻ አካላቶች ኢንፌክሽኖች ወይም ደግሞ እንደ ብሮካይተስ ባሉ የጤና ችግሮች ይነሳል። የአየር ሁኔታ ለውጥ፣ ጭንቀትና ከፍተኛ ስፖርት ዋነኛ ቀስቃሾቹ ሊሆኑ ይችላሉ። የአስም ጥቃትን ለመከላከል የሚረዱ ዋና ዋና እርምጃዎች። አሁን የምነግራችሁን እርምጃዎችን በመከተል የአስም ጥቃት እንዳይከሰት መከላከል ይቻላል። አስም ካለባችሁ ልትወስዷቸው የሚገቡ ጥቂት ዋና ዋና እርምጃዎችን እንመለከታለን። የአመጋገብ ልማድ፣ ትኩስ ፍራፍሬዎችንና የጓራ አትክልቶችን፣ የአጃ ቅንጭን፣ ቡናን፣ ሩዝን፣ ንፍሮንና ቆሎን በብዛት ይመገቡ። ምግባችሁ በብዛት ፕሮቲንን በመጠኑ ቢሆን ደግሞ ካርቦሃይድሬትን ያካተተ ይሁን። በምግባችሁ ውስጥ ነጭ ሽንኩርትና ቀይ ሽንኩርትን በጥሬው ያክሉበት። ከባቂላ፣ ከጥቅልና ከአበባ ጎመን የመሳሰሉ ጋዝ ከሚፈጥሩ ምግቦች ይታቀቡ። በጣም የቀዘቀዙ መጠጦችንና አይስክሬምን ያስ ወግዱ ከባድ ምግቦች ጠላቶ መሆኑን አይዘንጉ። የንብጭት በመመገብ ንፋሽ ገለፈትን ሙከስ ሜምብሬንን ያለሳልሱ። ከሰውነቱ ውስጥ ተውሳክንና ልጋግን ለማስወገድ በየወሩ ለሶስት ቀናት የፍራፍሬ ጭማቂንና ሎሚ የገባበትን ንጹህ ውሃ ብቻ እየጠጡ መጾም ጠቃሚ ነው። የአኗኗር ዘይቤና ጥንቃቄዎቹ ጭንቀትን ያስወግዱ። ጸጉራማ እንስሳቶችን ከቤት ያርቁ። የቤት ጥራጊ አቧራውን ያሽሹ። ቡናን በመጠኑ ይጠጡ። አስፕሪንና ኢቦፕሮፊንን የመሳሰሉ ህመም ማስታገሻ መድኃኒቶችን ከመጠቀም ይታቀቡ። የዘወትር ስፖርት ከፍተኛ ጠቀሜታ ያለው ቢሆንም ለአንዳንድ የአስም በሽተኞች ችግራቸውን ሊያባብስባቸው ይችላል። ስለዚህም እንደ እድሜውና ለአስም በሽታው የሚመከሩ እንቅስቃሴዎች ላይ ብቻ ትኩረት ያድርጉ። አሁን የተነጋገርንባቸውን ነጥቦች አስምን በደንብ ለመረዳትና ጥቃቱን ለመከላከል እንደሚረዷችሁ ተስፋ አደርጋለሁ። ጤናማ ህይወት ለመኖር ራስዎን ይንከባከቡ። ስለ አስም ህመም ሌላ ማንኛውንም ጥያቄ ካላችሁ ወይም ስለሌላ የጤና ችግር ማወቅ የምትፈልጉ ከሆነ በኮሜንት ላይ መጻፍ ትችላላችሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጉን አትርሱ። የምለቃቸውን ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ተጫኑ። በቀጣይ ሳምንት በሌላ ርዕስ ከምንገናኝ ድረስ ቸርን ሰንብት